ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች፣ በድጋሚ ተመልሰን መጥተናል። ለዚህ ዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለ ውበት ስለ ጤና አስገራሚ ትምህርቶችን ሼር የምናደርግበት ዩትዩብ ቻናል ነው። ቤተሰብ ያልሆናችሁ እየተቀላቀላችሁ ከኛ ጋር አብራችሁ መማማርና መጠቀም ትችላላችሁ። በይበልጥ ደግሞ ዩቲዩብ ላይ ቁም ነገር ነገሮችን ለመስማት ከመጣችሁ ይህ ትክክለኛ ምርጫችሁ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮአችን ላይ ስለ አስደናቂው ቀረፋ አስደናቂ የጤና ጥቅም እንደሆነ እናንተ ጀባ እንላለን። ቀረፋ አስደናቂ የጤና ጥቅሞች አሉት። እሱን ከሰማችሁ በኋላ ቀረፋ መጠቀም እንደምታዘወትሩ አልጠራጠርም። ቀረፋ በሀገራችን በተመጣጣኝ ዋጋ ይገኛል። የቀረፋ ሻይም አለ። ሩዝ ላይም ሲሰራ ምግብ ላይም የሚጨመር እመም ነው። ቀረፋን ግን ምን ያህል ለጤና እንደሚጠቅም ብዙ ሰው አያስተውሉም። በይበልጥ ደግሞ በጉንፋን ጊዜ ከመጠቀም ባለፈ አዘውትረን በገበታችን ላይ ቀረፋን ብንጠቀም የምናገኘውን አስደናቂ የጤና ጥቅሞች በዚህ ቪዲዮ የምንነግራቸው ሆነን። ሳይንስ ስለ ቀረፋ ምን ይላል? ቀረፋና የስኳር ህመም። ቀረፋ የስኳር ህመምን የመከላከል አቅም ስላለው በደም ውስጥ የሚገኘውን የስኳር መጠን ለመቀነስ ይረዳል። ስለዚህ ለስኳር ህመምተኞች ተመራጭ ነው። በስኳር ህመም ለተጠቁ ሰዎች እንዲሁም የስኳር ህመምን ለመከላከል ቀረፋ እጅግ በጣም ጠቃሚ ነው። በደም ውስጥ ያለውን የስኳር መጠን በመቀነስ በማመጣጠን ጤናማ የሆነ የስኳር መጠን እንዲኖረን ያደርጋል። ስለዚህ ለስኳር ወይም ለዳያቤትስ ህመም ከፍተኛ ፍቱን መድኃኒት ሆኖ ያገለግላል። ቀረፋና የልብ ጤና ቀረፋ ለልብ ጤና ከፍተኛ አስተዋጽኦ ያደርጋል። ጥናቶች እንደሚያሳዩት ከሆነ ቀረፋ ለልብ ህመም ተጋላጭነትን የሚጨምሩ ሁኔታዎችን ይቀንሳል። ከዚህም በተጨማሪ የኮሌስትሮል መጠን እንዳይጨምር የመከላከል አቅም አለው። ቀረፋ በደም ውስጥ ህግ የሚገኘውን የኮሌስትሮል መጠን እንዳይጨምር ደም ስሮችን በመክፈት ደም በአግባቡ እንዲዘዋወር በማድረግ የልብ ጤናን ይጠብቃል። ስለዚህ ቀረፋን አዘውትረን ከተጠቀምን ለልባችን ጤና ከፍተኛ ጥቅም ይሰጣል። ኢንፌክሽንን ለመከላከል የሰውነታችን በሽታ የመከላከል አቅም የነበረ እንዲሆን ይረዳል ወይም በሽታ መከላከል አቅማችን እንዲጨምርና ኢንፌክሽኖች እንዳይከሰቱ ያደርገናል። በይበልጥ በጉፋን እንዲሁም በሌሎች በሽታ ስንጠቃ ቀረፋን ስንጠቀም በቶሎ እንድንድን ያደርገናል። ይሄም በሽታዊ መከላከል አቅማችንን በመጨመር በቶሎ በሽታ እንዳንጠቃና በበሽታ ከተጠቃም በኋላ ደግሞ በሽታዊ መከላከል አቅማችንን በማሳደግ ቶሎ እንድንድን ያደርገናል። ስለዚህ ቀረፋ ኢንፌክሽንን ለመከላከል እጅግ በጣም ጠቃሚ ነው። ሌላኛው የቀረፋ አስደናቂ ጥቅም ካንሰርን ለመከላከል ቀረፋ፣ ካንሰርን ለመከላከል ከፍተኛ ጥቅም በመስጠት በዓለም ላይ ታዋቂ የሆነ ፍሬ ነው። ቀረፋ አንቲኦክሳይድ በውስጡ የያዘ ሲሆን ለካንሰር ተጋላጭነትን በከፍተኛ ሁኔታ ይቀንሳል። ቀረፋ ለካንሰር እንዳንጋለጥ የካንሰር ሴሎችን ብቻ ለይቶ በመዋጋት የካንሰር ተጋላጭነታችንን በከፍተኛ ሁኔታ ይጠቅማል። እንዲሁም የካንሰር ሴሎችን እንዳይዛመሉና ጤነኛ ሴሎችን እንዳይጎዱ ቀረፋ እጅግ በጣም ጠቀሜታ አለው። ሌላኛው የቀረፋ አስደናቂ ጥቅም ለመጥፎ የአፍ ጠረን መጥፎ የአፍ ጠረን ምንጋለጥ ከሆነ ወይም በጥርስ ሕመም እንደምንሰቃይ ከሆነ ያን ችግር ለማስወገድ ቀረፋ ይጠቅመናል። መጥፎ የአፍ ጠረን እንዳይኖር ባፍ ውስጥ የሚገኙ ህመሞችን በመግደል ባክቴሪያ እና ፀረ ፈንገሶችን በመከላከል ከፍተኛ ሚና ይጫወታል። በመጥፎ አፍጠረን እየተሰቃያችሁ ያላችሁ ሰዎች የቀረፋ ውሃን ዘፍስፋችሁ አፋችሁን ብትግ መጠመጡ በአፋችሁ ሽታ እንዲፈጠር የሚያደጉ መጥፎ ባክቴሪያዎችን ይገላል። ከዛም ተጨማሪ ማራኪና ደስ የሚል ጣም ያለው ወይም ሽታ ያለው ፍሬ ስለሆነ አፋችሁ የእሱን እና ሽታ እንዲይዝ ያደርጋል። ስለዚህ በመጥፎ አፍጠረንና በአስቸጋሪ የጥርስ ህመም የምትሰቃዩ ሰዎች ቀረፋን በመጠቀም በከፍተኛ ሁኔታ ከዛ ችግር መላቀቅና መዳን ትችላላችሁ። ከመጥፎ አፍጠረን በተጨማሪ ለመልካም መዓዛ እጅግ በጣም ጠቃሚ ነው። ቀረፋ በውስጡ በያዘው አንቲኦክሳይድ የማርጀትን ሁኔታ ያዘገያል። ቆዳችን እንዳይሸበሸብና ቶሎ እንዳናረጅ ያደረገናል። እርጅና የተፈጥሮ ጉዳይ ቢሆንም ያለ ጊዜ የሚመጣ እርጅናን ለመከላከል ቀረፋ ከፍተኛ ጥቅም ይሰጠናል። ስለዚህ አዘውትራችሁ ቀረፋን ብትጠቀሙ ከላይ የገለጽናቸውን አስገራሚ የጤና ጥቅሞች ታገኛላችሁ። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን በዛሬ ቪዲዮችን ላይ ስለ አስደናቂው ቀረፋ አስደናቂ የጤና ጥቅም ነግረናችኋል። በቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮውንም ሲጀምሩት ላይክ ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።